የተማረ ነኝ የሚለው ከአንደ ቤቱ የሚወጣው ከዘገነና በየጓሮ የሚያወራው የተዋረደ አስተሳሰብ ትልቁን አማራ የሚያዋርድ ጎንደሬነት ሰፍቶት ሰሜን ጎንደር፣ ደቡብ ጎንደር ብሎ ተደብቆ የኛ ሰፈር እንዳይጎዳ ጉዳ የኛ ምናምን ይላል። በቴዎድሮስ መቃብር ላይ የሚደንስ በገበዬ መቃብር ላይ ቁማር የሚጫወት ወሮ በላ ዶክተር ነኝ ምናምን ነኝ ፕሮፌሰር ነኝ ምናምን ነኝ የተዋረደ ታሪክ ነው የሚጻፈው። በየመንደሩ ተርመጥምጠህ አማራ ለማዋረድ የሄድክበት እያንዳንዱ እንቅስቃሴ ህሊና ያሳድዳል። ሌላው ቢቀር ወልቃይት ላይ ያለው ኃይለ ተከዘ ዘብ የሚባለው አካል አቋም ቀይሮ ወልቃይት ጎንደር፣ ወልቃይት አማራ፣ ወልቃይት ኢትዮጵያ ሚለውን ሐሳብ የቀየረ ቀን ጠላት ነው። ይሄንን ባልቀየረበት ሁኔታ ወልቃይት ምዕራብ ትግራይ ነው እያለ ከሚጠራው አካል ጋር ትብብር አድርገህ ወልቃይት ጎንደር ነው፣ ወልቃይት አማራ ነው፣ ወልቃይት ኢትዮጵያ ነው ሚለውን ለመውጋት መንቀሳቀስ ባንዳነት፣ ባንዳነት። ይሄ ሲነገር ግን ሌላው ደግሞ ቡድን ምን አጀንዳ ወሰደ መሰላው? ግልጹ በድርጅት ተሰባስበናል ካሉት መካከል ደግሞ የተወሰነው ቡድን ምን የሚል አቋም ይዞ መንቀሳቀስ ጀመረ? በስውር አጋልጦ ይሄንን ቡድን አጥረው አጥረው ድርጅቱ አጋልጦ ወይ ያጠራል ወይ ይፈሳል። ሌላ ቡድን ደግሞ ምን አቋም ያዘ መሰላችሁ? አይ እነ ከሌኮ ታሪካዊ ጠላታችን ከሆነው ከህወሓት ጋር እየሰሩ ነው። ያንን መነሻ አድርገው ምን እያሉ ነው? ስለዚህ ብለው እንደ ጋር ለአማራ ቆሜያለሁ የሚለው አካል ከህወሓት ጋር ያለ መርህ የሚደረግ ጉድኝት ትክክል አይደለም ብሎ አቋም ይዞ ከመታገል ይልቅ እነሱ ያለ መርህ ከህወሓት ጋር ጉድኝት ስለፈጠሩ ብሎ እሷን እንደ አጀንዳ ይዞ ሳበቃ ከብአዴን ጋር ከኦህዴድ ጋር ያለ መርህ ጉድኝት እንዲፈጠር እየሰራ ያለው አካል ክፍለ ጦርና የሻለቃ መሪዎችን እያባበለ ቲሙ እዛው ተቀምጦ ሂዱ እያለ ከመከላከያ ጋር እያገናኘ እያስከዳ ያለው አካል በግልጽ መታወቅ አለበት። በህዝባዊ ድርጅት ውስጥ መስፍን የሚባለው ልጅ ያደረገው ግንኙነት ለብቻው አይደለም። ደጋግመን ተናግረናል። መጥራት አለበት። ዝም ብለህ አድበስ ብሰህ ሸፈነው ስትሄድ ግን መጨረሻ ምንድነው የሚሆነው? አሁን ለሚሄደው እዛ የተቀመጠው አካል የት ነው ያለው? አሁን መሰን የት ነው ያለው? ከማን ጋር ነው ያለው? ታስሮ እየተጣራ ነው ነገሩ። የተመረመረ ነው ወይስ ካለበት ቦታ ቦታ ቀይሮ ሌላ ቦታ ላይ ቁጭ ብሎ ከነከሌ ጋር ተቀምጦ ስራ ይሰራ? ከነከሌ ጋር የምለው በምክንያት ይቀሩኝ፣ ይቀሩ። ይሄ ከሆነ ደግሞ የአርበኛ ከፌን አሟሟት ጭምር ነው ወደ መመርመር እንደዛ ከሆነ አሁን ባለን መረጃ ከባዕዴኑ ከሰብሳቢ ማን ነው? ከባዕዴኑ ሰውዬ ማን ነው? ነው አደም ሁሴን ነው ማን ነው? ይሄ መስፍን ከሚባለው ዘባይ ድርጅቱ ጋር ካለው ሰው ጋር ሲነጋገር የነበረው አብዱ ሁሴን፣ አብዱ ሁሴን፣ አብዱ ሁሴን የባዕዴን የአማራ ክልል ላይ የባዕዴን ምክትል የቀን አውጣ ምክትል ማለት ከአብዱ ሁሴን ጋር ሲነጋገር የነበረው መስፍን አሁን የት ነው ያለው? በዛሬው ዕለት በዚህ ወቅት የት ነው ያለው? የት ነው ያለው? ጋይንት ነው ያለው። ኮሮኔል ጋር ታስሮ ከነበረበት እንዴት ተንቀሳቀሰ? ለምን ጋር እንደሄደ ምን እያደረገ ነው ያለው? ስለዚህ እና አብዱ ስራቸውን ቀጥለዋል ማለት ነው። አሁን ከዱ የሚባሉ ልጆች ከመክዳታቸው በፊት የት ነበር የነበሩት? የት ነበር? ከማን ጋር ነበር የነበሩት? እነዚህ ከዱ የሚባሉ ሁለት ሰዎች ማን ጋር ነበር የነበሩት? ከማን ጋር ነው የከረሙት? ሰው ለክዳት አመቻችተው እያንዳንዱን ልከው ልከው ልከው መጨረሻ ላይ አፈራር ሰው በስተመጨረሻ እነሱም ጠቅልለው ሊገቡ ነው ማለት ነው። እንቅስቃሴ እያደረገ ያለው እነዛ ከህባት ጋር ስለተባበሩ እኛ ደግሞ ከነዚህ ጋር ብሎ ራሱን ከበአዴን ጋር አልያንስ እንዲፈጠር እያግባባ ያለ ሲችል ድርጅቱን እንዳለ ተቆጣጠው መስልን ያለውን ሰምታችኋል የሀይል አሰላለፍ ለውጥ ትግል እየተደረገ ያለ የሀይል አሰላለፍ ለውጥ በማድረግ የድርጅቱን ቁንጮ አመራር ከተቆጣጠሩ በኋላ ድርጅቱን እንዳለ ሙሉውን አሁን ከሌ ገባ ሲባል እንደሰማችሁት ድርጅቱን ሙሉ በሙሉ የማስከበር ነው እንቅስቃሴ ወስዱ ነው በግልጽ ምን ነገር አለበት በዚህ የሚከፋው ይከፋው እነሱ ስለተናገሩ ሌላ ጨዋታ ደግሞ አለ ሌላ ጨዋታ ምን መሰላችሁ እነ ከሌ ይሄኛው ቡድን ከህወሀት ጋር ሆኖ ወልቃይተን አሳልፎ ሊሰጥ ስለሆነ ይሏቸዋል ተመልከቱ እየቀሰቀሱ ያሉት ያሉ ያሉ ታንዶስ ነው ወልቃይተን ሊሰጡ ስለሆነ እ ህወሓት የራሷን ቅጥረኛ ይዛ ውልቃይትን እንዳትወር ይላሉ እ ይሄኛው ቲም ደግሞ እኛ ይልና ራሱን የተገሴ ይዘባጋልን ነው። ተመልከት፣ ተመልከት። ያ ይሄ ጋር እና አካል የሚያልመው በጎን ደግሞ የሃይማኖት ስብስቦች አሉ። የራሳቸው እንደሚፈልጉ እነሱ ደግሞ ንጉስ ነው ይሉታል። በቃ አንድ ሰው እናማን እነማን ንጉስ ነህ እንደተባሉ ትረስት ሚ በድምጽ እናቀርባለን ስላለን አንድ ሰው ላይ ያላው እኮ የሆነ ምናምን እንትን ላይ ጎልቶ አይቻልም። እዚ ኤቭሪዌር ሶ የሃይማኖት ሰዎችም ጃቱ ነው ገብተው ይሄንን ትግል የበጠበጡበት ሁኔታ አለ። ለአሳምነው ቃል ታመኑ፣ ለፕሮፌሰር አሳቱ ለየስ ቃል ታመኑ። አማራ ዳግም የሚዋረድበት ሁኔታ ውስጥ አማራ ተከፋፍሎ አብይ አህመድ ትግራይን ጋር ይዋጋለው ሲል አብይ አህመድ ጋር ኢትዮጵያ ለማስጠብቅ ምናምን ብለህ ያደረከው ውጊያና ሂደት ያኔ ጀግና ጀግና ተጫወትክበት፣ መጨረሻ ላይ ግን አፍረህበታል። ነገራችን ላይ መጽሐፍ ይዘህ በቀን እንትና የጻፈው ከሌይ ጻፈው መረጃ ነው የሚሰጠው። መጽሐፍ፣ መረጃ መረጃ ነው እንጂ እውቀት አይደለም። አንድ መጽሐፍ ስታነብ ፀሐፊው ሰውዬ አለኝ የሚለውን መረጃ ጽፎታል። እዛ ላይ መረጃ ነው የሚኖረው። እሱን ወደ እውቀት የምትቆየረው አንተ ነህ፣ እንዴ ወደ እውቀት የምትቆየረው እውቀት። ማለት የመረጃ ስብስብ ማለት አይደለም። መረጃዎቹን ወደ ፕሮሰስ የምታደርግበት ነገር ነው። በሰው ልጆች አምሮ ውስጥ ያለ የአስተሳሰብ ደረጃ ነው እውቀት። ያ ተለክቶ ነው አውቃለሁ የሚባለው። ፒኤችዲ ያለህ የሚባለው ምን አዲስ ነገር ፈጥረሃል? እንትና የፈጠረውን ሸምድደህ ከሌይ ይሄንን አድርጓል አምፖል የሰራው እንደዚህ እንደዚህ እንደዚህ አድርጎ ነው ምናምን። ማን ነው አምፖል ሰሪው የሚባለው? ፕሮሰስ አድርገህ አናላይዝ ማድረግ መጽሐፎች፣ ሰዎች ያስቀመጡትን መጽሐፍ በሙሉ አንብበው ሸምድደው ይዘውታል። ፕሮሰስ ያን አዲስ ነገር መፍጠር አይችሉም። የራሳቸውን ችግር መፍታት አይችሉም። የሁሉ አለ የሚበሉ ዳቦ የላቸውም። የዕለት እንጀራ ተቸግረዋል። ስለማይተነትኑልህ ፈላስፋ የለም፣ የታሪክ ምሁር የለም፣ የማያውቁ ታሪክ የለም። አንድም ነገር እነሱም እንኳን አገር ራሳቸውን ከችግር የሚያወጣ ፕሮሰስ የለም፣ አናላይዝ ማድረግ የለም። ሰው መረጃ መሰብሰብ ብቻውን ዕውቀት አደለም፣ አይደለም። መረጃውን አናላይዝ ማድረግ ማለት መተንተን፣ ከዛ ተነስተ መፍትሄ መፈለግ ነው ዕውቀት የሚባለው።